የመጀመሪያ ልጅ ብስራት ብስራቱን ይዞ ሊመጣ ነው። እንግዲህ በባለፈው ጊዜ እዮሀ ሚዲያ ላይ ቀርቤ ባቀረብኩት ታሪክ ላይ ልጁን ይዤ እመጣለሁ አስመረምራለሁ ብላ ነበር። በሱ ጉዳይ ላይ አዲስ ነገር አለ። አብራችሁኝ ቆዩ። ሰላም ሰላም፣ እንዴት ናችሁ? ውድ የቻናሌ ተከታታዮች አላችሁኝ ወይ? እኔ ያለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሸጋ ነው። እናንተ እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም ነው ያው እንግዲህ ሁላችሁንም ኢምፐርሰን ባላገኛችሁ እንደዚህ አንቺን እንደማውራሽ አንተን እንደማውራ ቆጥራችሁልኝ ሰላምታን ተቀበሉኝ። ሰላም ለእናንተ ይሁን፣ ሰላም ለሀገራችን። ይህንን ቪዲዮ ከመጀመራችሁ በፊት እስኪ በላይክ በሼር በሰብስክራይብ ጀምሩት። ሰብስክራይብ አድርጉኝና አንዴ ደም ጀምራችሁታል። እዚህ ጋር ከኋላዬ የዩቲዩብ ሀንድረድ ሰብስክሪፕሽን ጊፍቷን አስቀምጬ ቪዲዮዎች ስራ ደስ ይበለኝ። በቃ አስገቡኝማ ላይክ ወደ 58% ቪዲዮዎቼን የምታዩ ወገኖቼ ሰብስክራይብ አላረጋችሁኝም። በቃ ሰብስክራይቧን በት ሰብስክሪፕሽን በትኗ ጠቅ አርጋችሁ የደወል ምልክቷን አብረታችሁ ቤተሰብ ወዳጅ ሆኑኝ፣ አመሰግናችኋለሁ። እንግዲህ በቅርቡ መቶ ሺህ እንገባለን ብለን እናስባለን። ያው እኔም ትንሽ ወደኋላ እየቀረው ስለሆኑ ነው እሰላለሁ። ታስገቡኛላችሁ፣ አምናችኋለሁ። ዛሬ እንግዲህ የመጣሁበት ጉዳይ በጣም ትልቅ ጉዳይ ነው። እኔም ላይክ ትንሽ ነገሮች ወደ እኔ ሲመጡ ወደ እናንተ የማምጣት ፍቅር አለብኝ። መንገር እወዳለሁ፣ እናንተ ጋር መወያየት ማውራት እፈልጋለሁ። እና ዛሬም ይዤላቸው የመጣሁት ጉዳይ ትልቅ ጉዳይ ነው። እንግዲህ ያው እንደምታውቁት ልጆች አሉኝ ብያለሁ። እንግዲህ ላይክ ልጆች አሉኝ ብያለሁ፣ ግን አላመንኩም ብያለሁ። ብዙ ሰዎች በኮሜንት ከድሃል፣ ልጆችን ከድሃል ምናምን የሚሉ ሰዎች አሉ። በነገራችን ላይ በመካድ እና በአለማመን ውስጥ የተለያዩ ነገሮች አሉ እኔ በተፈጥሮ ክደት አልወድም። መጀመሪያም ክጄም አላቅም። መካድ ሳይሆን there is a little bit ምናለኝ ላይክ ያላመንኩባቸው ሲቹዌሽኖች አሉ እና ተጠራጥር ያለው ነው እንጂ አይ ክደት ማለት ደግሞ ላይክ በቃ አላየውም አልሸመጠትኩም። ምንድን ነው ላይክ አላየውም አልሰማውም አይነት ሽምጠጣ ማለት ነው ክደት ማለት ። እኔ የትኛው ሲቹዌሽን ላይ እንደዛ ብዬ አላልኩም። ያው ዞሮ ዞሮ ይሄንን ጉዳይ እያነሳሁላችሁ ዛሬ የመጀመሪያ ልጄ ማለት ነው ብስራት ይባላል፣ ወሎ ክፍለ ሀገር ያለው ልጅ እሱ ስለሱ ጉዳይ ነው የማወራችሁ። እና ምንድን ነው ላይክ እኔ በመጀመሪያ ይሄንን ጉዳይ ሂጅ ሲወጣ ያው የመጣሁበት ጉዳይ በልጆቼ ስለሆነ የመጀመሪያ ሀሳቤም የእነሱ ነገር እንዲፈታልኝ ስለነበረ ያው አሁን እንግዲህ መንገድ ላይ የሆነ ነገር ነው እና ለእናንተ ላሳውቃችሁ ብዬ ነው። እንደምታውቁት እዮሀ ሚዲያ ላይ ቀርቤ ሶስት ልጆች አሉኝ ብያለሁ። ከሶስቱ ሁለተኛው ልጅ እናቱ ያው ልጅ ሆኖ ተገኝቷል። ደስ ብሎኛል። እናንተም ደስተኛ ናችሁ? በጣም በጣም በጣም ደስተኛ ነኝ። እንግዲህ ያው የመጀመሪያ ልጅ እንግዲህ ወሎ ሀገር ቤት እያለሁ የተወለደው ልጅ እሱ ነው የሚቀረው የእሱ እናት ሚዲያ ላይ ደውላ ለእዮሀ ሚዲያ እኔም እመጣለሁ ችግር የለብኝም በጣም እርግጠኛ ነኝ ብላ ተናግራ ነበረ። እንግዲህ እስኪ ያው እሷ አልመጣችም፣ እስካሁን ምንም ነገር የለም። ግን እንዴት ነው እኔ ማለት እንዳላምን ያደረገኝ ነገር ወይ ደግሞ እንድጠራጠር ያደረገኝ ብዙ ነገሮች አሉ። በእርግጥ በብዙ ነገር አስቀይ ምያት አለው ልጅቷን። ኢቨን ሚዲያ ላይም ከወጣ በኋላ ትንሽ የማይሆኑ የማይሆኑ ነገሮች ተናግሬ ነበር። በዚህ አጋጣሚ ይቅርታ ጠይቃቸዋል። ያው እንግዲህ ስለ ሁኔታው ስነግራችሁ እኔና ልጄ ብስራት ይባላል ሀገር ቤት ያለው እኔና የብስራት እናት ትውቃችን 2012 አካባቢ ነው። 2012 የኮሮና ሰዓት የዩኒቨርሲቲ ተማሪ ነበርኩኝ። የግቢ ተማሪ ያለው ወደ ኮሮና ገባ። ኮሮና ሲገባ ወደ ሀገር ቤት ሂዱ ተባለ። እንግዲህ ህይወት እግዚአብሔር የጻፋት ነገር እንደማትቀር የምታዩባት ትልቋ እንትን ነች። እና ላይክ ኮሮና መምጣቱ የሆነ ነገር ብስራት ይዞ መጣ ነው የምንለው። እና ያኔ የኮሮና ሰዓት እንደሄድኩኝ ያው የግቢ ተማሪ ነኝ፣ ስራ የለኝም። ላይክ የምናደርገውን አናቀ ምናምን ያው በዛ ላይ ጥሩ ካራክተር ምናምን የለም። ሶ እንደዛ እያለ በዛ ሲቱዌሽን እያለ የተዋወቅ ነው። ያው አንድ ወር ምናምን አብረን ነበርን። በዛ መሀል ነው እንግዲህ ብስሬ ተፈጠረ ወይም ብስራትን አርገሽ ላለው ያለችኝ። አክቹዋሊ አልሰማውም ነበር እኔ ቱ ቢ ኦነስት የሰማሁት ሲወለድ ነው። ያው እንግዲህ ግንኙነታችን እንደዛ ነበር። ሶ ሲወለድ ጓደኛዬ ነገረኝ። በጣም የምወደው ጓደኛ አለኝ። ላይክ በጣም ነው የምንቀራርበው። ምንም ነገር ባረግ ምንም ነገር ውስጥ ብገባ የምነግረው የማወረው አንድ ወዳጅ አለኝ ከልጅነት ጀምሮ አብረን የነበርን ብዙ ነገር የምንሰራ አብረን የተጫወትን ብዙ ነገር ያደረግን ጓደኛ የነበር እሱ ነው ቀድሞ የሰማው። እና እንዴት ነው ላይክ ኢቨን የነገረኝ ልደት ቀን ነበረ እና ግንቦት አስራ ስድስት ልደት ነበር እና ከዛ ስራት ደግሞ ግንቦት ሰባት ወይ ስምንት መሰለኝ የተወለደው እና በአስራ ስድስት ደውሎ ቢንዬ እንኳን ተወለድከ ምናምን ምናምን ብሎ ሞቅ ሞቅ አረገኝ እና በዚሁ ሰርፕራይዝ አለኝ ምናምን ምንድን ነው ስለው፣ ልጅ ተወሉላል አለኝ። እመቤቴ ነው የምላችሁ በዛ ሰዓት ትቢሆነስ በጣም ደስተኛ ሆንኩት። ሊትረሊ ልጅ እኔ በተፈጥሮ እንደው በጣም ልጅ እወዳለሁ። በጣም ማለት ነው በጣም ከምታስቡት በላይ ምን ላለው መሰላችሁ እኔ ለእናቴም በቃ ሰፈር ውስጥ ምናምን እኔ ሰላሳ ልጆችን ወልጄ ነው መሞት የምፈልገው ነበርና ሰው የአንደበቱን ፍሬ ይወርሳል የሚባለው ነገር የመጣብኝ ይመስለኛል። አልነበረ እና ሰው ሲነግረኝ በጣም ደስ አለኝ። አዲስ ነው ምንም ከዛ በፊት እንደዚህ አይነት ኤክስፒሪንስ የለኝም ምናምን፣ በቃ ደስ አለኝ። ነገሩ አብሪያ ስለነበርኩኝ ምናምን ደስ አለኝ እና አክሴፕት ነው ያደረኩት። እንደዚህ ግኖር ምናምን ምንም አላደረኩም። እሺ ብዬ ደስ ብሎኝ አወራን ከሱ ጋር በቃ እንደዚህ እንደዚህ ብላለች ምናምን አለኝ። በዛ ደስ ብሎኝ እያለ ምን ሆነ፣ እሷ ጋር ተደዋወለን ማለት ነው ተደዋውለን ስናወራ የሆነ ነገሮች ቀስ እያሉ ነው እኔ እንትን የሚልኝና፣ እኔና እሷ ከተለያየን በኋላ ነው ብስሬ ተረገዘ ያለችው። እንዴት ሊሆን ይችላል የሚል ጥርጣሬ ነው የመጣብኝ። ለምን በዚህ ቀን እንዴት ሊሆን ይችላል? እኔ እና አንቺ እኮ እንደዚህ ተለያይተን ነበር፣ ብላ ብላ የሚሉ ንግግሮች መነጋገር ጀመርን። እሷ ደግሞ እኔ በጣም እርግጠኛ ነኝ አለችኝ። እኔ ምክንያት ነበረኝ፣ ተለያይተን እኔ እና እሷ ተኮራድፈን ነው ወደ ባህር ዳር ሄጄ ነበረ። ባህር ዳር እምቦጭ የሚባል ነገር አለ። እምቦጭ ልንነቅል ከጓደኞች ጋር ሄደን ነበር። ቀኑን ስለማስታውሰው ቡሄ አካባቢ ነው፣ ነሐሴ 13 ምናምን አካባቢ ነው ቡሄ ያለበት። ብቻ እንደዚህ ሰኔ ነው ነሐሴ አላቀም፣ ብቻ እንደዛ ነበረ ሄደን አላገኘዋትም እና ከዛ በኋላ ከመጣ ተገናኝተናል፣ ምናምን ስላለችኝ ቀኑን ስትነግረኝ ነው እንደገና ላይክ እንትን ያልኩት እኔ ከዛ ያው ተነጋገርም ምናምን እኔ ላይክ ሊትረሪ ጨካኝ አይደለሁም ወይ ደግሞ በቃ የሆነ ክፉ ሰው ምናምን እሷም ላይ የሆነ ቃላቶች መውረወር ምናምን ምናምን ነገር የለኝም ብቻ ግን ብዬ ራሴ ላይ እንትን ይለኛልና ያ ነገር ሲረብሸኝ ምናምን ምናምን ሶ አይ እሺ ላይክ እፈልገዋለሁ ውስጤ ይረብሽኛል። እኔ አልፈልገውም ከዛ ፈልገዋለሁ ውስጥ ይረብሽኛል ምናምን አይነት እየሆንኩኝ፣ ያው ተመረቅኩኝና ሄድኩኝ ማለት ነው። ሲሄድም ያው ጓደኛ ጋር ነበር ሄድ ነው ላይክ በልብሶች ጫማ ምናምን ገዝቼለት ሄድኩኝ እዛ እና ደስ የሚል ነበረ ላይክስሜቱ በጣም ጩጬ አልነበርም፣ ህጻን አልነበርም፣ ግን ደስ ይላል። በቃ ይሆናላ የሆነ ስታዩት ልጁ ምናምን ደስ ይላል። እና ያንን ሳጥቼው ታዋቂው ምናምን መጣሁኝ። ግን በቃ ኔ ውስጤ ይረብሻል። ለምን እንደው አላውቅም። እኔ በክፋት አይደለም፣ ግን ዝም ብሎ ውስጤ ይረብሻል። እና እንደዚህ እያለን እያለ በመሀላችን ጥሎች ምናምን መጀመር እንዴት ነው መቃቃር ምናምን ጀመር በኔና ንግግሮች ተጀመሩ እና እሱ ነገር ሰላም አልሰጠንም፣ ማለት ነው። ምን አልኩኝ፣ ላይክ እንዴት ነው ልጅቷ ፐርሶናሊቲዋ እንዴት ነው? እኔ የምቀርባቸው ሴቶች ጋር ሄዳ ተዋሻለች ማለት ያላልኳትን አለኝ ምናምን ስለምትል ትንሽ የሆነ ነገቲቭ ሳይድ አለኝ ምናምን ተዋሻለች ምናምን ብዬ እንትን እላለሁ። እና ያው እንደነገርኳቸው ብዙ ጊዜ ተው ኦልሬዲ ፓስ ምንድነው ያለፈ ነገር ነው ምናምን ስለምትሉኝ ነው እንጂ ላይክ ጥርጣሬ ውስጥ እንዲገባ የሚያደርገ ብዙ ነገሮች አሉ። ከዛ ነገር አንጻር ውስጤ ሲረበሽብኝ አይ በቃ ብዬ እንትን አልኩኝ። ይሄ ነገር የኔ ሊሆን አይችልም፣ ቢከዝ እንደዚህ እንደዚህ ነው። እኔ እና አንቺ በዚህ ጊዜ ነው የተገናኘነው ምናምን ብዬ እንትን ስላት እህቴ ምን ታደርገኛለች? ከሰሰች ማለት ነው አሁን ጭራሽ ስትከሰኝ ስትከሰኝ የጻፈችው የክስ ወረቀት በጣም ከባድ ነው፣ ከኔ ጋር አይሄድም። እና እዛም ጋር እንትን ስትል ኦኬ ተዋሻለች ማለት ነው ብዬ ማለት ጀምር። ለምሳሌ አሁን እኔ ዛኔ ስራ አልነበረኝም ገና ተመርቄ ነው። ላይክ በጣም ብዙ ገቢ እንዳለኝ የግል ድርጅት እንዳለኝ ምናም ምናምን አድጋ ነው የከሰሰችኝ። እና ከዛ በጣም ብዙ ውሸቶች ሲኖሩት ኦ ማይ ግድነስ በቃ የመጨረሻ ሰቀጥጠኝ ምናምን ሶ ኦኬ ብዬ ላይክ መጨከኑ ላይ በረታው ማለት ነው። ቢከዝ የሌለኝን ነገር አለው ብላ ከከሰሰች እንዴት ሊሆን ይችላል ብዬ ስላሰብኩኝ ማለት ነው። ከዛ ያንን ክስ ያው በቤተሰብ እናድርገው እኔም ስላልነበረኝም እሷም ደግሞ ወደ ውጭ ሄዳለሁ ብላ ስለነበረ በቤተሰብ ይሁን ተብሎ በቤተሰብ ሆነ። በሽምግልና ያው የክፍለ ሀገር ሰው ደግ ነው። አክቹዋሊ የክፍለ ሀገርም አይደለም። እናት በጣም ደግ ናት። የእሷም እናት የኔም እናት በቃ እናንተ አይመለከታቸውም፣ እኛንን ያገባን እኛ ስለ ልጆቻችን እናውቃለን። እና አይቻልም በቃ እናንተ እንደምትሉት አይሆንም፣ እኛ እንቀበላለን ምናም ብለው የኔ ማሚና የእሷ እናት ተስማሙ። ከዛ ሽማግሌዎችም ደግሞ ያው ቢኒያም ሲችል አቅም ሲኖረው በቃ እንተን ካለ በጣም ከከበደው አስመርምሮ ልጁን ይቀበል። እስከዛ ድረስ አያቶች የራሳቸው ኃላፊነታቸውን ተወጡ። ተብሎ በሽምግልና ተፈታ እኔም መጣሁ በጣም ደስ የሚለኝ የብስራት እናት ኳሊቲዋ እኔ የብስራት አባት እንደሆንኩኝ ብስራት እንዳቅ ትፈልጋለች ታደርገዋለችም። በጣም ላይክ እኔ አሁን ነው የገባኝ በፊት በጣም እናደር ነበር ለምንድነው እንደዚህ የምታደርገው ምናምን እላለሁ ላይክ እና እሱ እንዲያቅም ታደርጋለች እኔ እና እሱ ደግሞ ጥሩ ኮኔክሽን እንድኖረን ትፈልጋለች ማለት የልጅና የአባቱ ኮኔክሽን እንዲኖረን እንዳወራው እንድደውልለት ምናምን ላይክ በቃ የሆነ ላይክ ዘመናዊ አይነት ሴት አስተሳሰባላት ውስጧ ላይ ማለት ነው እና ያ ነገሯ በጣም ይመቸኛል። ሁሌም ትሞክር ነበረ፣ ግን ዌንስ ካም ቱ ሚ እኔ ጥሩ ላይ ስላልነበርኩኝ በጣም ገፋት ነበረ ሶ ግን ብስሪያውን ከልጅነቱ ጀምሮ ሄኖስ ሚ ላይክ በአካል ባያቀኝም ነክቼው ላይክ ማለት አግኝቹ አውቃለሁ ምናምን፣ ግን እንዴት ነው በጣም ድቴል ኢንታችመንት ባይኖረንም፣ ያውቀኛል። ቢከዝ ሁሌም ትነግረዋለች ያውቃል። በቃ አሁን አባትህ ማን ነው ቢባል እኔ እንደሚል ሁሌም አባቴ ቢኒያም ነው ቢኒያም እያለ እንደሚፈልገኝ ምናምን አውቃለሁ። ያንን ደግሞ ያደረገችው እናት ይሱናል። ይሄ ደግሞ በጣም ትልቅ ነገር ነው፣ ምክንያቱም እናት ለልጇ ማድረግ ያለባትን ነገር ነው ያደረገችው። እኔም በጣም ደግፈው ነበረ የተመቸኝ ነገር ነው ወደጁ አለኝ እንደዛ ሆኖ ያው እኔ በሚዲያ ወጣዊ ማለት ነው ብከዝ ላስመርምር አልቻልኩም አቅም የለኝም ዝም እንዳል ደግሞ ይረብሸኛል ምናምን ከዛ ከዛ ነገር አንጻር አልሆነልኝም ፋይናሊ ምን አደረግኩኝ እኔ ያው ሚዲያ ላይ ስወጣ እሷ አሰማች በቃ ልጅ ልጅ ነው አለች። እሷ ሁሉም ነው የምትለው እኔ ምንም ነገር የለውም ልጅህ ልጄ ነው ነው ላይክ ልጅህ ነው፣ ብትችል ከጎኑ ሌላ አባት ላመጣለት አልችልም ምናምን ትለኛለች። ግን ሚዲያ ላይ ከወጣ በኋላ ያው አይታችሁ ከሆነ መጣለው ስመረምራለሁ ብላ ነበረ። እሷ ወደ ሀገር ከሀገር ለቃ ወደ ሌላ ሀገር ሄዳለች። አልመጣም ማለት ነው። እስካሁን ያልመጣውም ለዛ ነው። ግን ምን አደረግኩኝ? ላይክ አፈላልጌ አወሯት። ምክንያቱም ምን መሰላችሁ? እኔ ማረፍ እፈልጋለሁ፣ እግዚአብሔርን ነው ሙላችሁ። ሊትራሊ አሁን እኔ ለማንም ሰው ልጅ አባት መሆን እፈልጋለሁ አይደለም። ላይክ ልጅ ነው ለተባለው ግን የጥያቄ ጉዳይ ነው እንጂ አባት ያለመሆን አለመፈለግ ጉዳይ አይደለም። ግን ያ በቃ ተጀምሯል። አንደኛ፣ ሁለተኛ ደግሞ ጥያቄ ነው። ያንን ነገር ለመመለስ ያው የሚሄድ እንትን ስለሆነ ነው እንጂ ላይክ እኔ ልጄ ቢሆን በጣም ነው ደስ የሚለኝ። እግዚአብሔር ልጅ በጣም ደስ የሚል ነገር ነው። በጣም የሚቆጨኝን ነገር ልንገራችሁ በልጅነት አለመኖር ነው። በጣም ጩጭ ሕፃን እያለው አለመኖር በጣም ዊርድ ነገር ነው ለአባት ልጁ በጣም በልጅነቱ አለመኖር እና ያንን ነገር ስላጣው ራሱ ይቆጨኛል። እና አሁን ምንድን ነው በቃ ቶሎ አልቆልኝ ልጄን፣ ለልጄ አባት መሆን ነው ፈልገው፣ እሱም አባቴ እንዲለኝ እኔም ልጄ እንድለው ነው ፈልገውና ያንን መሰረት በማድረግ በጣም በብዙ መንገድ ሞክሬ ነበረ። አያቱም ጋር ለመደወል ሞክሬ ያለው እናቱም ጋር ለመደወል ሞክሬ ያለው። እንግዲህ በመጨረሻ ከእናቱ ጋር ተገናኝተን አወራን። በቃ ለመመስ እሷ ትፈልጋለች አባቱ እንዲሆን በጣም ነው የምትፈልገው። በጣም ቢከዝ ሁሌ የማያት አለው። በቃ ያንን ነገር በልቧ ውስጥ ያለው መሻት ምናምን ሰላማይ ነው እና አባቱ እንዲሆን እኔ የምፈልጋለው ልጄ ሆኖ ያለ አባት አንድ ቀን አባት የሚለው አንድ ቀን ሲያድር ይደብረኛል እና ፕሊዝ ከቻልሽ ከቻልሽ በቃ ይምጣና ይመርመር ብዬ አወሯት። ተነጋገርን። ያው ጥሩን ምልልስ አለን። እንግዲህ ለእናቱ አይሚን ለእናቱ አደውላ አውርታታለች። ያው እንግዲህ ያው ብስራቱ ይሄ ነው፣ ብስሪ። በቅርቡ መጥቶ ይመረመራል። እኔ እግዚአብሔር በሚያውቀው ጌታ ምስክሪን ነው የምላችሁ። እኔ ልጄ ቢሆን በጣም ነው ደስ የሚለኝ። ጥርጣሬ እያለው ነው ግን፣ ልጄ ቢሆን በጣም ነው ደስ የሚለኝ። ምክንያቱም ልጅ ደስ የሚል ነገር ነው። እኔ እንደ እግዚአብሔር ፍቃድ ገና ብዙ ልጆችን ወልዳለሁ። ልጅ እወዳለሁ፣ ከልጅነቴ ጀምሮ ልጅ ይወደኛል፣ እወዳለሁ። ሰው በጣም ደስ ይለኛል። እንግዲህ ያው እንደምታውቁት ሲመጣ ብዙ ነገር አወራችኋለሁ፣ ግን ደስ ስላለ ልንገራችሁ ብዬ ነው። በቅርቡ ይመጣል፣ ቼክ እናደርጋለን። የልጄ እንዲህ እንዲህ እናውቃለን። እንግዲህ ያው ስ ልጅ ከሆነ ሁለተኛ ልጅ ጋር እንደርሳለን። በጣም ደስ ነው የሚለኝ። እንዴት ነው እኔ ድሮ ልጅ እያለሁ ያው ሰፈር ውስጥ አያቴ ጋር ሲሄድ በጣም የሆነ ብዙ ልጆች አሉ ሰውዬ ነበር እና ላይክ ወደ አስራ ሦስት ምናምን ልጆች አሉት እና ሰፈር ውስጥ ንጉሥ ነው። ማንም አይናገረውም። ይሄ ማሳ ምናምን የሚባል ነገር አለ። ኢቨን ሳር የእነሱ የሆነ ድንበር ምናምን የሚባል አለ እንደዛ ቢደፈር እነሱ ሲደፍሩ አይደፈሩም፣ ማንም አይናገራቸውም። ገባቸው አመላቾን። ከዛ እነሱ እንደፈለጉ ይደፍራሉ፣ እነሱ ጋር የሚደርስ የለም። ላይክ ያ በልጅነቴ አጎቴ ደግሞ ብቻውን ነበርና ላይክ ሀሰል ሲያደርግ ምናምን አየው ነበር በነሱ ማለት ነው። እና ያ ነገር አምሮ ላይ ስለቀረ ልጅ በጣም ደስ ይለኛል። እግዚአብሔር ይርዳኝ። እኔ በጣም ነው የምወደው። ብቻ በስሬ ሊመጣ ነው፣ በስራሱ ነው። ይዘው ለላችሁ ፈልጌ ነው። ሲመጣ እንግዲህ አሳያቸዋለሁ። እናቴ አንተ ተው እባክህ አሁን አንተን ነው የሚመስለው ምናምን እያለች ነው ምንም ቀስ እያለ አንተን እየመሰለ ነው ይሄ ምንም ማያስፈልገው ምናምን እያለች ነበር። እንደውም ትላንትና ደውዬላት ለማሚ በጣም ደስ የሚል ነገር ነው። እግዚአብሔር ይርዳኝ ቶሎ አልቆልኝ፣ በቃ ረፍ ብዬ መኖር ነው ፈልገውና እንኳን ደስ አላችሁ ብለላችሁ ነው ፈልገው እኔ በጣም ደስ ላይ ደስ ይላችኋል እናንተም ሰው ሲመጣ አሳያቸዋለሁ እኔን የሚመስል ሌላ አንድ ልጅ አለ ማለት ነው። ካስታውቃችኋለሁ ውጤቱን ደግሞ አብረን ነው የምናየው። እና ዛሬ ይህን ነገር ልንገራችሁ ብዬ ነው ብቅ ያልኩት። እንግዲህ ሌላ ጊዜ ይመጣላችኋለሁ በሌላ ፕሮግራም። እስከዛው እንግዲህ እናንተን ሰላም ያርግልኝ እግዚአብሔር የምትፈልጉትን ነገር ያርግላችሁ፣ ያሳካላችሁ የሐሳባችሁን እና ደግሞ ዋናው ነገር ሰላም ጤና ነው። ሌላው ተከታይ ነው። እሱን እንደ በደንብ ይስጣችሁ። ለሁላችሁም እችን ቪዲዮ ለምታዩ ለእኔ ተከታዮች ለማትከተሉኝ ብቻ ለምታዩ እግዚአብሔር ሰላም፣ ፍቅር፣ ጤና ይስጣችሁ። ከርሜ ጋር ከዛ ገንዘብን ፍሰስ ያርገባቸው። ገንዘብ ጥሩ ነገር ነው ትላለች ያዴ ገንዘብን የመሰለ ነገር የለም ማለላቸው ጥሩ ነገር ነው። ገንዘብ ደስ ይላል። ለማርያም ሆነው በሌላ ጊዜ በሌላ ፕሮግራም እስከምንገናኝ እንደምወዳችሁ እንዳትረሱ። ሁሌም ሶስት ናችሁ ለእኔ እና አከብራችኋለሁ። ሰላም ለእናንተ ይሁን ባይ